ዋው ዋው ዋው! ጋሽዬ ሌላ አራዳ አደሉ እንዴ! ዛሬ የሀይሚዬ ወሽመጥ ነው የተቆረጠው። የኔ ወሽመጥ ይቆረጥ። አረዳው መሳግ ይሞትኩትኝ ምራጥ ጠይቆኝ ምን ወንሽ ብላችሁ ያው ያያችሁት ነገር ስለሆነ ማለት ነው። አይ ሃይ ምዬ ቢቀርብሽ ሳንድ ፕራንኩ ትላላችሁ። ሰላም ጤና ይስጥልኝ፣ እንደምንቆያችሁ ቆያችሁ ውድ ቻናል ተከታታይ ሰላማችሁ ብዛልኝ። በያላችሁበት ቃለ በእያላችሁበት ደስተኛ ናችሁ። በያላችሁበት ቦታ ስራም ቢዚ ሆናችሁ አላችሁ፣ አይዟችሁ፣ አንድ ቀን ታርፋላችሁ። ሲያንድ ቀን እንኳን ልጠይቃችሁ ዝም ብዬ ወደ ነው ጋው እንግዲህ ዛሬው ደግሞ በጣም የሚያስደስት ነገር ነው። ወደ ገድለው ዜና ሲሄድላችሁ ማለት ነው እሙሽዬ ጋሽዬ እንዲ እሙሽዬንና ጋሽዬን የተከበሩ ሰዎች መጥተው ብድግ ብላችሁ ኖር ብላችሁ መቀበል አለባችሁ። እናትና አባቶቻችን ናቸው ዛሬ ይመጡልን ትላላችሁ። ከዛ በፊት ግን ያው ሀይምዬ ያው ፕራንክ ካላደረገች ትንሽ ቆርጣት የለ እንቅልፍ ያሳጣት የለ። እንደተለመደው ጋሽዬን አገኘው ብላ ያው እኔ በጣም ግን የተረዳውትኝ ጋሽዬ ያዳላሉ። እርሶ ያዳላሉ የኔ አባት፣ እሳቷሹ ተናገሩ፣ ያዳላሉ እንዴ። ትንሽ ሊያስደነግጡ ፈልገው ሙሽዬንና ያው ብሩክን ተመካክረው ሲጨርሱ አራድዬ ጋሽዬ፣ አይ ይቅር ዛሬ እኮ የደስታ ቀን ነው፣ የደስታ ቀን የተገናኝንበት ነው ዛሬ። በዚህ ሙድ እኔ ሰው ማስደንገጥ አልፈልግም፣ ይለፈኛል አሉ። አራድዬ ጋሽዬ። ሀይሚዬ ፊቷ ክስክስ አለ፣ ተበሳጨች የኔናት። አይ አይዞሽ፣ ምንም ማድረግ አይቻልም። በግላጭ አገኘሁት ብሩኬን ብለሽ ነው አረ፣ ወይኔ ጋሽዬን ማገኝበት ቦታ እርስዎን አገኛለሁ አላለች? ማይ ሀይሚ ታይ እንጂ። አሁን አንቺ ክሎዝ መሆን ያለብሽ ከሙሽዬ ጋር ነው እንጂ ከጋሽዬ ጋር አይደለም። ጋሽዬ አይሽ ለብሩኬ ያዳላሉ። ብሩኬን በጣም እንደሚወዱት ነው የተረዳሁት። አዎ፣ እንደዛ ነው የተረዳሁት። እንግዲህ ያው ምንም እንዳልተፈጠረ ነው የመጡት ሙሽዬና ብሩኬ ያው ሲመጡ እንዲ ገና ልጅ ኖት ልጅ ኖት፣ ሙሽዬ ታምሮ ቆንጆ ኖት ምናምን ነገር አገላለጥም ተደርጓል ማለት ነው። ለሙሽዬ ከሚባለው በላይ ሙሽዬ ቆንጆ ቆንጆ ብቻ አይደሉም፣ ደርባባ ውብ እናት ናቸው። ከዛም አልፎ ደግሞ ጅግና ናቸው እኝህ እናት ማለት ነው። ልጆቻቸውን ያላባት ያሳደጉ፣ እናትም አባትም ሆነው ያሳደጉ ጠንካራ ጅግና እናት ናቸው። እግዚአብሔርን ክብር ክብር ለሳቸው ይሁን። እድሜና ጤና ረጅም እድሜ ጤና የጓጉላቸውን ሴት ልጅ ለማቀፍ ያብቆትን። ይሄ ነው ምኞቴ ማለት ነው። እውነት እናት ምንጊዜም እናት ናት። ውዶቼ እናት በማንንም ልትለውጣችሁ አትችልም። እናታችሁ ሌላ ሰው ሊለውጣችሁ ይችላል። ጥቅም ስታጎሉበት ሊከዳችሁ ይችላል ሌላ ሰው። እናት ግን ብሰጧትም ባሰጧትም አትቀይራችሁም በማንንም ማለት ነው። እና የእናቶቻችንን እድሜ ያርዝምልን። አሜን በሉ። እውነት ይሄ ምርቃት ነው፣ የትም አይገኝም ውዶች። እኔ ሲነሳብኝ ስጸልይ፣ ጸለቴ መሬት አይወድቅም። ስመርቅም፣ ምርቃቴ መሬት አይወድቅም። ለምን ይሄ በዓመት አንድ ጊዜ የምታገኙት ነገር ነው ከእኔ ስረግምም፣ ያው እንደዛው። ግን አልራገምም እኔ ውዶች፣ አልራገምም እኔ ተራግም አንዳንድ ጊዜ ሀይሚን ሲነኩብኝ ነው የምራገመው፣ እንጂ አልራገመም። ስስቴን ሲነኩብኝ፣ ንግስቴን ሲነኩብኝ፣ ዘራፍ አካኪ ዘራፍ። ምንድን ነበረ በረሃ ተወልዶ በረሃ ያደገ ምናምን፣ ባጭር ምንሽር ምናምን ትላላች። ከማይገጥሞ ጋር እኮ ነው የምገጥሞ፣ ግጥሙን ማለት ነው። እንግዲህ ያው ጋሽዬ፣ የኔ ውብ ጅግና አባት ቃል አስገብተዋል ማለት ነው። ቡሩኬን የመጀመሪያ ሴት ልጅ እንዲወልድ እና ያው ለናቱ ለእናቱ ሙሽዬም ያው ሴት ልጃቸውን በስነ ስርዓት እንደሚንከባከቡ ተገኝተው ነው። ትላላችሁ የእግዚአብሔር ስጦታ ነው ሴት የሚሆን ወንድ ግን፣ ሴት ቢወልዱ የመጀመሪያ የእኛም ምኞታችን ነው። አዎ መንታ መንታ ይውለዱልን ሴት። ትላላችሁ ጥሩ ቆይታ ነበረ እውነት የዛሬውም ማለት ነው። በጣም ደስ የሚል ጨዋታ ጋሽዬ፣ ደግሞ የድሮ የድሮውን እያነሱ ሲጫወቱ ነበረ። ረጅም እድሜ የኖሩ የእሳቸው የባለቤቶቻቸው እና እህት እንዳሉ መቶም ሰላሳ ዓመታቸው ነው አሉ እና ለእርሳቸውም ረጅም እድሜ ይስጠዎት ብሎ ለሙሽዬ መርቀዋል ማለት ነው። አሜን ይስጣቸው የብሩክዬን ልጆች ለማሳደግ የጓጉትን ማለት ነው። ለዛ ያብቃለን። እናታችንን ሀይምዬ ደግሞ ይኔ እናት ማለት ነው። ወደ አንቺ ስመለስ፣ ጉድ አደረጉኝ ጋሽዬ ብለሽ ለብሩኬ ትናገሪያለሽ። መቼም ቢዲዮውን ያየዋል ብለሽ ነው። ጉድ ተደርገሻል አንቺማ። እኮ ተሳካልኝ ብለሽ በግላጭ ብሩኬን ለማናዘዝ ነበረ፣ በግላጭ ብሩኬን ለማስለፍለፍ ነበረ። አልተሳካልሽም፣ አልተሳካም። ምንም የተሳካልሽ ነገር የለም። እኔ እኔ በጣም እያሳሽ ነው ያለሽ ሀይሚዬ። ሁል ጊዜ ብሩኬን እንትን ማለት ጥሩ አይደለም ብሩኬን ፕራንክ ማድረግ። ያው ነገሩ አንቺንም ፕራንክ ያደረግች በችለታ ነው ፕራንክ የተደረገችው ሀይሚዬ። ብሩኬኖ ሀይሚ ነው የመጨረሻ ቀን ፕራንክ አድራጊው፣ አላስታውስም ሀይሚ መሰለችኝ ከሙሽዬ ጋር ሆና። አረ ብሩኬ ነው ብሩኬ ነው እንጂ የመጨረሻው ቀን ብሩኬ ነው። አዎ ብሩኬ ነው የመጨረሻው ቀን ሀይሚን ያደረጋት። ከዛ በማግስቱ የብሩኬ ልደት ተከበረ። አስታወስኩትኝ ማለት ነው። እና ያችን እኮ ለመበቀል እኮ ነው። ዳግም በቀል ልጀምር እንጂ እሱም ይበቀላታል። እንዲ ነው ብድር በብድር ነው እንጂ ምንም በቀል የለውም። ብድር በምድር ተመላልሰዋል። እንደገና ሌላ ጠብ ልፈጥር እንጂ ሀይሚ ማለት ነው። ጋሼን አገኙ በግላጭ ብላ እንጂ ጋሽ ስሬት ስለሆኑ እንዴ፣ ጋሽዬና ሙሽዬ ለመጀመሪያ ጊዜ ተገናኝተው ከዛ ፕራንክ ሲያደርጉ ሙሽዬን አስቡት። እንግዲህ ጋሽዬ ጥሩ አድርገዋል። ይህ ቅርብ ማለት ሆት ጥሩ ነው፣ ጥሩ ነው። ሀይሚዬ ደግሞ አይክፋሽ፣ የኔ እናት አትከፊ። እንዴ በአንድ ጊዜ ዛሬ ተገናኝታችሁ፣ ዛሬ ላገናኛችሁ ብለሽ ዝጋ ጠርተሽ ተገናኝተው እንደገና ፕራንክ ማስደንገጥ ይሄም አይሆን ነገር ነው ሀይሚዬ፣ ማይሆን ነው። በድጋሚ ግን ልጋብዛችሁ ብለሽ ምናምን ነገር ቢሆን ይሻላል እንትላላችሁ፣ የምሬ ነው። እና ለማንኛውም ግን ውዶቼ ላይክ፣ ሼር አድርጉ። ሀሳብ አስተያየት ካላችሁ በኮመንት አስቀምጡ። ሰላማችሁ ይብዛልኝ በያላችሁበትም